አንድ የኢትዮጵያዊ ዜጋ አንድ የሳውዲ አረቢያን ዜጋ ገድሎ ጠፍቷል። ሳውዲ አረቢያ በዚህ ሰዓት ቀውጥ ያለ ፍተሻ ላይ ናት። የትም ቦታ እየቀረ አይደለም። ሳውዲ አረቢያ ሙሉ ለሙሉ እየተፈተሸች ነው። ምክንያቱም እስካሁን ገዳዩ አልተያዘም እና ለማቹ ነብስ ይማርልን፣ ላለውም ደግሞ ፈጣሪ ልቦናውን ይስጥልን። እግዚአብሔር ወደ እውነተኛ መንገድ ምራው። እግዚአብሔር ይቅር በለው። ይህን ነገር ያደረገበት የራሱ የሆነ ምክንያት እውነት አለው። አትፍረድ፣ ይፈረድብሃል። ልጁ ይህንን ያደረገበት ምክንያት የሚያውቁ አንድ የድንግል ማርያም እንጂ ኢየሱስ ክርስቶስ ነው። እና ሰላም ጤና ስትልኝ እህት ወንድሞቼ ክርስቲያኖች በያላችሁ በት ሰላማችሁ ብዝት በልልኝ። ሙስሊም እህት ወንድሞቼ ሰላማችሁ በያላችሁ በት ብዝት በልልኝ እያልኩ ከሰሞኑ በቲክቶክ አንድ የተፈጠረ ነገር አለ በሰዑዲ አረቢያ ማለት ነው። ይህ ነገር ምንድን ነው? አንድ የኢትዮጵያዊ ዜጋ አረብን ገሎ ጠፍቷል። ይህንን ያደረገበት ምክንያት ምን ይሁን፣ በምን ምክንያት ሁን የሚያውቁ አንድ እግዚአብሔር ብቻ ነው እና ግን የኢትዮጵያዊ ዜጋ አረቡን ገድሎ ጠፍተዋል። ግማሹ ተይዟል ይላል፣ ግማሹ አልተያዘም ይላል። በእርግጠኝነት ግን ባለኝ ነገር እስካሁን ላይ ልጁ አልተያዘም፣ ሌላ ሀገር ገብተዋል እየተባለ ነው እና በዚሁ አጋጣሚ ይህንን ነገር ያልሰማችሁ ወንድሞች በዚሁ ይሄ ልጅ ገድሎ በመጥፋቱ ሶስት ኢትዮጵያኖች ሞተዋል። ምክንያቱም በዚህ ሰዓት የሳውዲ አረቢያ ፖሊስ ሳውዲ አረቢያ ሙሉ ለሙሉ ፍተሻ ላይ ነው እና በዛ አጋጣሚ ፖሊሶቹ ሳይሆን ለስራ ራጡ የተመቱ ሶስትን ሶስት የሞቱ ልጆች እንዳሉ እየተወራ ነው እና አብዛኞቻቸው ወንዶች ቤታቸውን የምነጋደሩ ተደብቆ ነው ያሉት። ምክንያቱም ልጁ እስካሁን ድረስ አልተያዘም እና ይህንን ነገር ያልሰማችሁት ወንድሞች የራሳችሁን ጠብቁ፣ ላልሰማ አሰሙ፣ ሼር አድርጉላቸው እና ይህንን ልጅ ለምን እንደገደለው ምን እንደሆነ አላቅም። ለሞተው ነፍስ ይማርልን እያልኩኝ እና ይሄ ልጅ ለምን ይሄን ነገር አደረገ? በምን ምክንያት አረቡን ገደለው? ምን ለምትሉት፣ በነገራችን ላይ አንድ ነገር ልንገራችሁ። እንደ አረብ ትግስት የሚያስጨርስ ዜጋ የለም ምድር ላይ ብትፈልጉ። ትግስት የሚያስጨርስ አሉ፣ አንዳንዶች እንደ አጥፍቼ አብሬ ልጥፋ የሚያስብሉ በጣም አሉ። በጣም በጣም ትግስትን በቃ እስከ መጨረሻ የሚያስጨርሱ በጣም አሉ። ግን ደግሞ ብዛት ልክም አንዳንድ መልካም አሉ መልካም መረቦች እና ሁሉም አንድ ነው ማለት አይደለም፣ ግን በብዛት ደግሞ እንደዛ ናቸው። በጣም ትዕግስት ነው የሚያስጨርሱት የማይረዱ በጣም በጣም በጣም ብዙ ብዙ ነገር አለ እና በተለይ በትዕግስት ጉዳይ ላይ አንደኛ ደግሞ ደመወዝ አይሰጡም። በቃ ብቻ ምን ልበላችሁ አረብ ጋር የኖረሉ የአረብን ጸባይ የሚያውቀው እና በጣም ከባድ ነው። ይሄ ወንድማችን በምክንያት እንደዚህ እንዳደረገ አይታወቀም እና ደግሞ አንዳንድ ኢትዮጵያውያኖች አሉ፣ ልጁ ተይዞ መገደል አለበት መቆረጥ መፈረጥ አለበት። በእርግጥ በሳኡዲ አረቢያ ሕግ የሞተ ያገደለ ይገደል ነው። ምክንያቱም በሸሪያ ሕግ ነው የሚተዳደሩት። እና በእርግጥ ይሄ ልጃው ብገኝ ብያዝ፣ ምሕረት የሚባል ነገር የለው ምንድን ነው ስለገደለ ይገደላል። ምንም ጥያቄ የለውም። ግን ደግሞ እስካሁን ልጁ አልተያዘም፣ አምልጦ ሌላ ሀገር ገብቷል እና በጣም ብዙ ሳውዲዎችን አስቆጥቷል። እንዴት ይሄ እንደዚህ ይሆናል ምናምን ብሎ በጣም ብዙ ሳውዲዎች ተቆጥቷል እና አንዳንዶች ደግሞ አላቸው እኛ ዜጎች በአረብ ኮመንቶች እየገቡ ጀግና ነው እንደዚህ ነው ምንድን ነው ለምትሉት፣ ይሄ ሰውዬ መጥቶ እንደዚህ ያደረገው በራሱ ሀገር አይደለም፣ በጦርነት አይደለም፣ በሰው ሀገር ላይ ነው መጥቶ እንደዚህ የተፈጠረው። በዛ ላይ እናንተ ስላላችሁ ነጻነት ብቻ አይደለም ማየትና ማሰቢያ ያለባችሁ በጣም እስር ውስጥ ያሉ እህቶቻችን አሉ፣ በማዳም ቤት የምሰሩት፣ የምሰቃዩት እና ስለ እነሱ አስቡ፣ ስለ ራሳቸው ብቻ አታስቡ። እና በዚህ አጋጣሚ ደግሞ አንዳንድ ኢትዮጵያኖች ያላችሁ ደደቦች ብቻ አይበል ቃላት አጠቃቃሚ በጣም ይቅርታ አድርጉልኝ፣ የማይባል ነገር ነው። ልጁ በዛ ሰዓት ሆኖ ሳኡዲዎች ያሉት አንድ የኢትዮጵያ ዜጋ ገደለ ነው የተባለው እንጂ ብሄር አልተጠራም እናንተ ልጁ የከሚሴ ኦሮሞ ወሎዬ ነው አማራ ነው ምናምን የምትሉት ሰዎች በጣም ነው የምትገንሙት፣ በጣም ነው የምታሳዝኑት። በእውነት እነሱ የሚያውቁን በኢትዮጵያዊነታችን እንጂ እኛ በዛር ስለተከፋፈል ነው ነገር አያውቁም። የሚባል ነገርም የለም። በቃ ከሀገር ስትወጡ ይዛችሁ የምትወጡት ስም ቢኖር ኢትዮጵያዊነት ነው። ይሄ ዜጋ የኢትዮጵያ ዜጋ ተብሎ ነው የምጠራው እንጂ ይሄ ዜጋ አማራ ነው፣ ይሄ ዜጋ ኦሮሞ ነው፣ ይሄ ዜጋ ትግሬ ነው አይባልም። እናንተ በዛ ሰዓት ሆናችሁ ይሄ የከሌዘሩን የከሌዘ ጀግና ነው ይህን ነገር ልጁ ይህን ነገር የፈጸመበት ያደረገበት የራሱ የሆነ ምክንያት አለው ወይ ሀቁን ከልክሎስ ደሞዙም ሳይሰጠው ቀርቶ ሁለተኛ ደግሞ ተጋጭቶ በፀብ መሀል ሳይልቀደም ልቅደም ብሎም ሊሆን ይችላል እውነቱን የሚያውቀው እግዚአብሔር ነው አትፍረድ ይፈረድብሃል እና የትኛዎቹ ወንድሞቻችን እራሳችሁን እንዲጠብቁ ይህን ነገር እንዲሰሙ አድርጉ ይህንን ነገር ላልሰሞች እያሰማን እህት ወንድሞቻችን ከችግር ከአደጋ እንጠብቅ።